ወይ ሰላም አሌይኩም አረህማቱላሁ በረካቱ። ሰላም ጤና ይስጥልኝ እንዴት ናችሁ? ሰላም ነው ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። እንዴት አላችሁ? ዒድ እንዴት አለፈ? ህይወታችሁ ምኝታ የለም እኔ ጋ ማለት ነው። ለእጅም ይኸው ቆሜ ነው ያደርጉት። ዛሬ ሶስት እያ ቀኔ ነው ተተኛ አይ አይኒ ወይኔ፣ በቃ ዛሬ አዎ ሰዓቱ ሲሄድ በቃ እንደ ጉድ እኮ ነው በፈጣሪ አሁን ከምሽቱ ሁለት ሰዓት ሆኗል ምን ሰዓት ምን ሰዓት እንደምተኛ ላቀም እንቅልፉም ተባብሎ ነው የሚመጣው እኔ እኮ ቆይ እኔ ጋር ብቻ ነው እስቲ ንገሩ ጋይዝ እንዴት ናችሁ በተረፈ ሰላም ናችሁ ወይ እኔ ዛሬ የመጣሁት ኢድ ሙባረክ ልላችሁ ነው የመጣሁት ማለት ነው ኢድ እንዴት አለፈ አሁን ዛሬ ሶስት እያውቀን መሰለኝ እንግዲህ ያውቀኑ ሌሎትም ሲሄድ አናውቅም እኔ መቼም አላቀውም። ሌቱም ቀንም ሲመሽም ሲነጋም አላቀውም ማለት ነው። የሚገርማችሁ ነገር ማለት ነው። እንዴ እኔ ጋር ብቻ ነው ውነቴ? ምር እንዴት ናችሁ? እንዴት አለፈ? ከኔ ጋር የምር ፒስ ነው። ያው መዳም ዘንድ ነኝ እኔ ሁሉ ጊዜ ሂድ የማሳልፈው ማለት ነው። ምክንያቱም ያው ውሽ ያላል፣ በጣም አሪፍ ነው እዚህ ጋር ማለት ነው። ያው እኔ ያው ስለላ ስለመልኩ ነው በነገራችን ላይ ብዙን ጊዜ አልሄድም። ያው ካለፈ በኋላ ነው የምንሄደው። ምናልባት ዛፍ ማ ምናምን ነገር እኔ ደግሞ ዛፍማ አይወድልኝም። በቃ ድምብርብሬ ነው የሚወጣው። አልወድም አልወድም ታ የኔው ቢጤ ናቸው፣ ግን በቃ ድምብርብሬ ነው የሚወጣው። የሆነ በቃ አልወድም። ሰው ሲበዛብኝ ውር ውር ውር ሲልብ ይመጣል። ኧረ እንደው ሚዲያ ምኩሽ ነው ነው በቃ እዚህ ሆኖ ማሳለፈው ማለት ነው። እናንተ ጋር ፊስ እንደሚሆን ተስፋ አደርጋለሁ ማለት ያርፍ እንደሚሆን ተስፋ አደርጋለሁ። ስጦታም ይኖራል፣ ለኢዲ ይኖራል። ኢንሻአላ ሁላችሁም ዘንድ ይኖርል የተስፋ አደርጋለሁ። በነገራችን ላይ እኔ በእያመጡ ሰጣለሁኝ። ብዙዎች እዚህ ሚዲያ ላይ አንጥተው የመዳም ስጦታ ምናምን ሲሉ አያለሁ። እኔ ግን ሸሚ ይዘኛል፣ የምር ሸሚ ይዘኛል። ማለት ያልተሰጡትስ ሊጓጉብ ነው ወይ ማለት እኔ ያለኝ እኔ የተሰጠሁትን ነገር እንኩ ብላቸው ባካፍላቸው፣ ኦኬ ግን እዚህ መጥቼ ይሄን ተሰጠሁ ምናምን ነገር ማለት በጣም ይከብኛል። በእርግጥ እኔ የተለያዩ ነገሮች ስለኛለች ሴትዬቶቿ ሳይሆን ደግሞ ልጆቹ ምናምን ያው እኔ ያለሁባቸው ደግሞ ጨርሰው መንግስት ሰራተኛ ስለሆኑ ምናምን አይነት ነገር ሶ እዚህ አንጥቼ ግን አላሳየውም። ለምን መሰላችሁ? የምርሸም ይዘኛል። ለምን እንደሆነ አላውቅም። ስለዚህ ለዛ ነው ይዤው አልመጣሁ። ሌሎቻችሁም ትሰጣላችሁ ብዬ ተስፋ አደርጋለሁኝ። እህል አልመህም። ዋናው ነገር እዚህ ደርሰን ጾማችንን መጾማችን ነው ማለት፣ ጾማችንን ጨርሰን እዚህ መድረሳችን ነው ዋናው ነገር ማለት ነው። አልሀምድሊላሂ እንኳን እዚህ ያደረሰን። ሌላው ነገር ትርፍ ነው። ስለዚህ እንሻአላህ ያው እንግዲህ አመት በዓል ሲደርስ የሆነ ነገር ትዝ ማለት አይቀርም። ቤተሰብ ከቤተሰብ ጋር የሆኑ ሰዎች ሲያሳልፉ ስናይ መቼ ይሆን እኛ ስማብረን የምናሳልፈው? መቼስ ይሄ አላህ የጻፈልን ነገር ስለሆነ ነው፣ መስራት ስለፈለግ ነው ያው ብቻ ጤና ስለሆን ነው። እዚህ ጋር ያለ ነው አይደለ? ጤና ባንሆን ነው ወይም ደግሞ እዚህ አይደለንም፣ እድምማን የምናሳልፈው እና ዋናው ነገር ለሰው ልጅ ጤና መሆን ነው። አይዞን የሆነ ጊዜ ከቤተሰቦቻችን ጋር እናሳልፋለን ብዬ ተስፋ አደርጋለሁ ማለት ነው። የሆነ ጊዜ ይሳካል። ያው ሀይር ተመኝ ሀይር ታገኛለህ ነው። ስለዚህ ጓደኞቼ ስለምታበረታችን እጅግ በጣም አመሰግናለሁኝ። እንኳን እዚህ አደረሰን። ደግሞ ዞር ብለን እንድንመጣ አሁንም ደዋ እናደርጋለን ማለት ነው። ተግባባን። እናማ ጓደኞች እኮ ያው ዛሬ ኤድ ሙባረክ ነው። የመጣሁት ልፈተፍት አይደለም የመጣሁት ልፈተፍት አይደለም። የመጣሁት ግን በፈተፍት ደስ ይለኛል። ትናንት ያየ ነው ቪዲዮ። ያው እኔ እንግዲህ ወይ መጀመሪያ ወይ መጨረሻ ነው ማየው፣ ችግር ምክንያቱም ሰዓት የለኝም ለመፎሰት ያክል ምናምን ነገር ነው እንጂ እንዴዝ ሰዓት ቁጭ ብዬ ሀያ ሰላሳ ምናምን ደቂቃ ሀያ ምናምን ደቂቃ ቁጭ ብዬ ማየት አልችልም። የምር አልችልም፣ አልችልም። የራሴ ስራ አያስችለኝም። ማየት አልችልም ማለት ነው። መጀመሪያ ወይም መጨረሻ ነው የማያቸው። ያው አሪፍ ነበረ። እንግዲህ ፈጣሪ ሲወዳችሁ የሰውን መውደድ ይሰጣችኋል። ፈጣሪ ይውደዳችሁ፣ ከዛ የሰውን መውደድ ደግሞ ይስጣችሁ ማለት ነው። እስኪ አሁንም አበረታቱኝ የሆነ ህልም አለኝ ጋይስ የምር ሁላችንም ህልም አለን ባትሉኝ ማለት ነው ሁላችንም ህልም አለን የሆነ ነገር የምንሰራው ሰው እኮ ሲሰራ የሆነ ህልም ስላለው ነው ትንሽም ቢሆን እንዲያቁም ማለት ነው እንዲያቁም ህልም አለ ያ ሰው አይደለም የሚሰራው ህልም ስላለው ነው እኔ ምንድን ነው መሰራችሁ ህልሜ አበረታቱኝ ብቻ አበረታቱኝ የሆነ ጊዜ ነግራችኋለሁ ማለት ነው ስለዚህ እናንተ አሁን እኔን የምታበረታቱኝ በቃ ዩቲዩብ ላይክ ሼር ሰብስክራይብ ማድረግ ነው ሌላ ነገር ምንም የምፈልገው ነገር የለኝም በቃ ምርጥ ህልም አለኝ ይነግረን ካላችሁ ኮሜንት ላይ አስቀምጡልኝ እነግራችኋለሁ የምር እነግራችኋለሁ ስለዚህ እባካችሁ የምር እኔ አሁን እንዳውም 5000 ከሞላችሁኝ አገር እገባለሁ ብዬ ቃል ነበረኝ ስለዚህ አምስት ሺህ አላደረጋችሁኝ 5000 ሙሉኝና ሀገር ስገባ አሳያችኋለሁ። አምስት ሺህ በጣም ሲምፕል ነው። አሁን እኮ ሶስት ሺህ ምናምን አለኝ። ከዛ አንድ ሺህ ምናምን ነው የሚያስፈልገኝ ለኔ አንድ ሺህ ሰብስክራይብ ምናምን ማገኘት በጣም ከባድ ነው ለኔ ማለት ነው። ግን ደግሞ እናንተ ከተባበራችሁኝ እኔ እናንተን እናንተ ደግሞ እኔን ከተባበራችሁ እኔ ደግሞ እንደዚህ መሰሎችን ከተባበል፣ አትጠራጠሩ የትም ማድረስ እንችላለን። ባጭር ጊዜ አምስት ሺህ ይሞላል ማለት ነው። የምሬ ነው። አምስት ሺህ ከሞላ እስኪ አገር እገባለሁ ብለሻል ተነሽ ሂጅ በሉኝ። ከዛ ያው ስራዬ ቋሚ ስለሆነ አንዲያችሁን እጣ እጥልና ማለት ነው ስራዬን እታካችኋለሁ። ከዛ ነው እሄዳለሁ። ምንም ችግር የለው። እናንተ ብቻ አምስት ሺህ ሙሉኝ ማለት ነው አምስት ሺህ ሙሉኝ እና አሄድላችኋለሁ ሰጣችኋለሁ ስራውንም ከዛ ደግሞ ህልምሽ ምንድን ነው ብላችሁ ከጠየቃችሁ ህልሜንም እነግራችኋለሁ ማለት ነው ማንም ሰው ህልም አለሁ እንዳቁም ህልም አለሁ አትጠራጠሩ እንደተራ ነገር እንዳታውት ህልም አለሁ በጣም እኔ እንዳውም በጣም ቆንጆ ሰው ያልነካው ማለት ነው የእውነት ነው ሰው ያልነካው ሰው ያላለመውን ሰው ይሆናል ብሎ የማያስበው ህልም አለኝ፣ እመኑኝ። ስለዚህ ማንም ማንም አስቦት የሚያውቅ እስካሁን የጀመረው ሰው የለም፣ የትኛውም ሰው ቢሆን እስካሁን ማንም የጀመረው የለም፣ ኢትዮጵያ ውስጥ የጀመረው የለም። ምን ያለንኩት ማለት የምሬን ነው፣ እየቀለድኩ አይደለም ጋይስ። ስለዚህ ሰብስክራይብ አድርጉኝና ወደ ህልሙን ይሄ እ ከዛ የፈለገ አብሬ ይሰራል ማለት ነው ከሳራ ጋር አብረን ወደፊት ነው የምንሄድ። በቃ ላጥ ነው ወደፊት። ሶ ጋይስ ያው እንኳን አደረሳችሁ ለማለት ነው ባይዞ የመጣሁት ዛሬ። ምንም ጊዜ የለኝም አሁን ያው ሰዓት ሄደዋል። በያላችሁበት፣ ያለምዳርቻ ዳርቻ ሁሉ ሰላማችሁ ብዝዝት ይበል። እንዲሁም ደግሞ የምር ጤናችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው እንድንሰራ የፈለግነውን በቃ ህልም የምናልመው ጤነኛ ስንሆን ነው። ግልጽ ነው። ሀቫይብ አላህ ይጣብቃችሁ በያላችሁበት። መልካም ያው ሰብስክራይብ እንዳይረሳም። በሚቀጥለው ፊድ እስከምንገናኝ ድረስ አብራችሁን ሸር እያደረጋችሁ ጠብቁኝ። ምርጥ ፊዲዮ ይዤላችሁ እመጣለሁ። ዛሬ መሽቷል።